ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንደተከታተሉኝ ጋብዛችኋለሁ። እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲረዝምባችሁ ያው በማፍጣኛ ማየት ትችላላችሁ። ሶስት ቪዲዮ አይታችሁ ደግሞ ካልተፈታ ማለት ነው አድርጉ። ከዛ ወዲህ ካልተፈታ ግን አልተፈታም ካላችሁ የሰርህኑ ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ያለ መፍት ወስዳችኋለሁ። ላይክ ማድረጋችሁን ደግሞ አትርሱ። ሰርካለን ሰላም ሰላም። ሶስት ወይን እ ጎረቤት ካገባው ከዛ ወደቀ ተሰበረ። ምን ሆን? ወይን ሲደፋ ምናምን ነገር ነው። እንደገና ብርጭቆ ሲሰበር ደግሞ ያው ጥሩ አደለም። ጣርሙስ ሲሰበር እና ክፉ ነለም ደጎለም ነው ብላ ጸሎት አድርጊ። ያው ጣርሙስ ሰውን ስለሆነ የሚያመላክተው ጥሩ አደለም በጸለይ ነው። ወይም ደግሞ ማያደፋቱ ደግሞ ነገር ነው ሰላም ሰላም መሰገንሽ ደህናነሽ ሙ በጣም አመሰግናለሁ ቆንጆ ትፈቻለሽ ሰላም በጣም እግዚአብሔር ጸጋ አብዛልሽ አሜን ብያለሁኝ እናት እሺ ሀና የሞተ ሰው ጥቁር ለብሶ ማየት ምን ይሆን መቅቲ ደግሞ ተባረኪ አሜን ብያለሁኝ እሺ የሞቱ ሰው ሲጎበኙን ያ ጥሩ ነው ሲጎ ምንም ይዘው እስካልሄዱ ድረስ ማለት ነው በተጨማሪ ግን ያው ከኛ የሚፈልጉት ነገር አለ፣ ዝክር ማለት ነው። ዝክር መልካም ነው። ዝክር መዘከር ያስፈልጋል። ያ ሰላም እቅዲ ሰላም ሽብሳ አሜን ብያለሁ። ሌሊት ትንሽ ጨለማ ሆኖ ይሰማኛል። ወደ አንድ ቤት ገባሁ። አንድ ሴት ህፃን አዝላ ነበረች። ቤቱ በዛገ ቆርቆሮ ተከቦ ነበረ። እኔ ቤተክርስቲያን ከበሮ በአንገቴ አንጠልጥዬ ነበር ነበርኩ አንድ ጊዜ ከበሮ መሬት አስቀምጬ ተቀመጥኩበት። ለምን ተቀመጥኩበት ብዬ ደንግጭ ብዬ ከበሮ ተነሳው፣ ከከበሮ ተነሳው። እሺ፣ ጨለማ የሆነ ጥሩ ያልሆነ ጊዜያት ስለሆነ የሚያመላክተው፣ መጸለይ ያስፈልጋል። የዛገር ሀገር ቁርቁሮ ጥሩ አይደለም ያው። የተበላሸ ነው አይደለ? ስለዚህ ጥሩ እንትንን አያመላክትም። ይዛጋል። እንደገና ደግሞ ጨለማውም ጥሩ ያሆነ ጊዜያትን ያመላክታል። ሌላው ከበሮ ከቤተሰብ አካል ውስጥ ችግር ውስጥ ያለ ሰው ያለ እንዳለ የሚያመላክት ነው። ጸሎት ነው የሚያስፈልገው። ነው መሰረት ሰላም ውዴ፣ ሰላም በህልም ቀይ ትልቅ ቀንድ ያላት ከብት በቀንዷ ወደ ላይ አንስታ ካሸከረከረችኝ በኋላ ወደ መሬት ስትጠለኝ ቀንዷ ነጭ ሱሬን በስቶታል። ከላይ ግን አልነካኝም። ቀንዷ ሱሬን ግን ጉድጓድ ገባ። እሺ፣ በአጠቃላይ ላም በሬ ሲወጋ ጥሩ አይደለም። ከኛ ጋር ውጊያን ስለሆነ የሚያመላክተው ቀንድ በቀንድ መወጋቱ ጥሩ አይደለም፣ መጸለይ ነው። ግን ያው አንቺን ሳይሆን ያው ልብስሽን እንትን ሲያደርገው የነበረው ግን ያው ልብስ ጸጋም ስለሆነ ጥሩ አይደለም፣ ጸሎት ማድረግ ነው። ጸሎት አድርጊ። ሌላኛው ጉድጓድ አበሳ ጭንቀትን ስለሆነ የሚያመላክተው ያው ይህን ክፉን ልም ደጉልም ልም ብለሽ በደንብ መጸለይ ያስፈልጋል ማለት ነው። ናታን እሺ መቅዲ፣ በጣም ስለጨነቀኝ ነው። ቤቴ ፎቅ ይመስለኛል እና እኔ ከታችኜ ፎቁ ስር አየዋለሁ እና የሚፈርሰው እንዳይመታኝ ሮጥኩ። ሌላ ፎቅ ላይ በመንስላል ወጣለው ከዛ ከላይ ወጥቼ አያለሁን ያለሁበት ቦታ ሳር የጎዘጎዝኩ ይመስለኛል፣ ግን እሱን ከስር እየፈረሰ ነው። ከዛ ሳላስበው የቆምኩበት ወለል ከአስፓልት ጋር ተገናኝቶ አየዋለው። አስፓልቱ አዲስ ነው፣ ዝናብ ጥሎ በጣም የሚያምር ሆኗል። ሳየው በጣም ደስ አለኝ። ዞር ብዬ ቤቶቹን ሳየው ሁለት ፈርሰዋል፣ ግን ምንም አልመሰለኝም በመፍረሱ። እሺ ቤት በአጠቃላይ ሲፈርስ ግጭት፣ አለመግባባት፣ ትዳርም ከሆነ ያው የትዳር መፍረስን የሆነ ግጭትን አለመግባባትን፣ ቤተሰብ መበተን መፍረስ ያንን ነው የሚያመላክተው እና ጥሩ አይደለም፣ ጸሎት አድርጌ ሌላኛው ሩጥሽንት ማለቱም ሩጫ እድሜ ነው። መሮጡም ማንት ማለቱ መንሰላል ደግሞ ያው ንግድ ምናምን ሀሳብ ካለሽ ያ ነገር እንደሚሳካ የሚያመላክት ነው። ቀጤማ ጤናን ነው የሚያመላክተው፣ በጣም ቆንጆ ነው። ሌላው ዝናብ ጥሎ ማለፉ ጥሩ ነው ማለት ዝናብ ሲጥል ከሆነ ፈተና ነው፣ ግን እሱ አልፎ ነው ያየሹ አይደል? ስለዚህ ያው ጥሩ ነው። ከሆነ ፈተና በኋላ የሆነ መልካም ነገር እንዳለ የሚያመላክት ነው። ቆንጆ ነው። የሚያምር ሆኖ አየዋለው ነው ቆንጆ ነው። ይሄ ከሆነ እንትን በኋላ የሆነ ፈተና በኋላ የሚያልፍ አልፎ መልካም ነገር እንደሚመጣ የሚያመላክት ነው። ሄርሜላ ሰላም፣ መቅዲ ሁለት ቪዲዮ ላይ ጽፌለሽ ነበረ። ሁለቱም ቪዲዮ ላይ ድምፅሽ ተቋርጦ ምንም አይሰማም። ስለዚህ ፈተሽልኝም ከሆነ ድምፅሽ ስለማይሰማ በዚህ ቪዲዮ ላይ መልሽልኝ ውዴ። እናመሰግናለሁ። በህን አዲስ ስልክ ከካርቱን ይሰጠኛል። ከዛ ከፍርቼ ስልኩን አውጥቼ ሳየው በጣም ውድ ስልክ ነው። ከዛ ከዚህ በኋላማ ብዙ ፎቶ ነው የምነሳው እያልኩ ስዞር የድሮ ጓደኛ በርቀት ቆማ እያየችኝ አያታለሁ። ሁለተኛ ህልሜ ደግሞ ሽንቴን በጣም ይወጥረኝና፣ መኝታ ቤት ገብቼ ንጹሕ ድስት ላይ እሸናለ ከዛም እናቴ ስጠራት እደነግጥና ድስት ላይ መሽናቴ መሽናቴን እንዳታውቅ ከአልጋ የኋላ በተከመረው አፈር ላይ ደፍቼ ድስቱን ላስቀምጠው አየው፣ ሳስቀምጠው አየው ስላበዛው ብሽ ይቅርታ ውዴ እንዳልኩሽ ፈተሽልኝ ሊሆን ይችላል። ግን ሁለቱም ቪዲዮ ላይ የድምፅ ችግር አለበት እና ምን አይሰማም። ምስግና ለመግ እሺ፣ አሁን የለቀኳቸው ቪዲዮዎች ናቸው ሁለቱ ላይ ማይሰሙት፣ እሺ አንደኛ ስልክ ጸሎት ነው። ስልክ ጸሎትን ነው የሚያመላክተው። ስልክ ሲሰጥሽ ማየት ጸሎት በደንብ በርት መጸለይ እንደሚኖርብሽ ጸሎት ማድረግ እንደሚኖርብሽ የሚነግርሽ ህልም ነው። ፎቶ ደግሞ ካለፈ ህይወትሽ ማስታወስ ያለብሽ ጊዜያት እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ሌላ ሽንት መሽናት አንደኛ ከበሽታ መገላገል፣ ሁለተኛ የገቢ መስፋፋትን ያመለክታል። ግን አላግባብ የሆነ ቦታ ላይ ምናምን ሲሆን ግን ትንሽ እንትን አደለም፣ ያው ውርደት ምናምን እንዳይኖር መጠንቀቅ መጸለይ ያስፈልጋል። እንዳልኩ ሽንት መሽናት ጥሩ ሆኖ ሳለ ማለት ነው። ግን አላግባብ ቦታ ላይ አንቺ ውድስት ላይ ነው እንትን ስቲ እንደገና ስደብቂ ነው ያየሽው። ስለዚህ የሆነ ሰዎች እንዲያውቁት ማፈልጊው ነገር እንትን ካለ ያው በዛ ነገር የሆነ የሚመጣ እንትን እንዳይኖር መጸለይ በደንብ ያስፈልጋል። ያንን ነው የሚያመላክት። ኤክስኤስኤ ሰላም። ኔ ይህን እባብ የገደልኩ ገድዬ ሲሄድ በጣም ብዙ በጎች አሉ። አይበላቸውም እንዲህ እላለው ይሆናል ብዬ አስባለሁ። ዘወር ስል በጣም ትልቅ አባጨጓሪ የሚመስል ተጠቅልሎ ቁጭ ብሏል። ጭንቅላቱ ብቻ ነው የሚንቀሳቀሰው። ድንጋይ አንስቼ ስመታው ይጠፋል። ወዴት ሄደ ሳልገለው እያልኩ ይነቃው። እሺ እባብ መግደል ሴጣንን ድል ማድረግ ነው። በጣም ቆንጆ ነው። እባብ ሴጣን ስለሆነ ማለት ነው። በጣም ቆንጆ ነው። ሌላ በጎች ማየት የትልቅ ሰዎችን ትኩረት መሳብን ያው በክርስቶስ ነው የሚያመላክተው እንደገና የትልቅ ሰዎችን ትኩረት መሳብን ያመላክታል። እና በጣም ቆንጆ ነው። አባ ጨጓር ያው ምቀኛ ነው። በአጠቃላይ እንዲህ ነፍሳት፣ ነገሮች ምቀኛ ምናምን ነው የሚያመላክቱት። እና ጸሎት አድርጌ ያው ስገዩ አላየሽም፣ ያው መጸለይ ነው ትርሃስ ሰላም እህቴ። ሰላም እኔ ጓደኛ ቡና በዘይት እየቆላች ነበረች። ከዛ እኛ ለማጠን እየመጣች እኔ ወደ እሷ ቀርቤ፣ ቆይ አትምጪ፣ ዘይቱን እንዳያቃጥልሽ አልኳት። ከዛ ቡናውን ላይ ላይ ፈሰስ፣ ከዛ ፈሰሰርሽ። ከዛ መሬት ላይ ጋዝ ዘይት የነበረ ይመስለኛል። ተቀጠልኩ አካባቢው የነበሩ ሰዎች እኔ ለማዳን ውሃ ምናምን እየሰጡ ነበረ ጓደኛ ወደ እኔ እንዳትሞት ብል ደንግጣ እንዳትሞት ብላ ደንግጣ ፈን ፌንት ነቀለች። እኔም ውስጤ ውሸትዋ ነው አልደነገጠችም አላዘነችም ይለኛል ሁሉ ሰው ሞታለሽ ብሎ ትቶኝ ይሄዳል። ግን እኔ አልሞትኩም፣ አቅም አልነበረኝም እንጂ ከዛ ተነስቼ እሮጣለሁ። ሰዎቹ ያስፈራሉ። ከወገባቸው በላይ ብቻ ነው የሚታየው። ምን ልብስ የላቸውም፣ ነጭ ናቸው። ቤቴ ልደርስ ስል ለካ በሬ ነበረኝ በሬ ነበረኝ ጠፍቶኝ ከዛ በሬ ሳልይዝ ቤቴ ልገባ ነው እያልኩኝ ከዛ አንድ ሴት መጥታ እኔ አሰጥሻለሁ እንዴ ለሁለታችን ይበቃል አለችኝ። ይቅርታ አበዛውብሽ። ችግር የለውም። እሺ በሬ እኔ አልሽኝ በሬ። በሬ ከሆነ ጥሩ አለ እንኳን እንትን አለ እንኳንም ሳትይዥ ወደ ቤትሽ ሂጅ። በሬ ጥሩ ነገርን አያመላክትም። በሬ አጋንት ነው። በሬ ከሆነ እዚህ ጋር ትንሽ ሊነበብልኝ አልቻለም። እሺ ቡና መቁላት እንግዲህ የሆነ ሰው ወደ ህይወት እንደሚመጣ ነው፣ ግን ደግሞ አንቺን የሆነ ጉዳት ሊያደርስብሽ እንደሚችል ነው የሚያመላክትሽ የሆነ ሆነ እንግዳ የሆነ ሰው ወደ ህይወትሽ እንደሚመጣ ነው የሚያመላክትሽ። ከዛ አንቺ ላይ ሲፈስን የሆነ እንትን ሲልሽ ነው ያየሽው። ያው ዘይት ጥሩ ነው፣ ግን መቃጠል ምናምን ጥሩ አይደለም። ጸሎት ማድረግ ያስፈልጋል። ፌንት መንቀሏ የሆነ አስቸጋሪ የሆነ ነገር ውስጥ እንደምትገባ የሚያመላክት ነው። የሆነ ህይወቷ ላይ የሆነ አስቸጋሪ ነገር ሊፈጠር እንደሆነ በሷ የሚያመላክት ነው። አንቺ ሩጫ እድሜ ነው ግን ያው የሆነ ሰው አይመስሉም እማያቸው ከወገበታች እንትን ናቸው ነው ያልሽ ያው ሰው ያልሆነ ነገር ከእንትን የሚከተልሽ ምናምን የማይመስል የሆነ ላንቺ ጥሩ እንትን የማይመስል ነገር ከሆነ የሚከ- የሆነ የአጋንንት ውጊያ ነው በዙሪያሽ እንዳለ የሚያመላክትሽ፣ የሆነ ጥሩ ያልሆነ ነገር እንዳለ የሚያመላክትሽ ነው። መጸለይ ነው የሚያስፈልገው። ሌላው በሬ ከሆነ ያው እንዳልኩሽ በሬ አጋንንት ስለሆነ ጸሎት አድርጊ፣ የማርያም ልጅ ሰላምማ በእውነታው ከአዲት ሴትዮ ትንሽ በመሀላችን የተፈጠረ ግጭት ነበረ። ብዙም አይደለም፣ በጣም ትንሽ ነች። በህልም ጠዋት ማለዳ እሷ ቤት ሄጄ እሷ አልጋ ላይ ጋደም ብላለች። ገና ከእንቅልፏ መንቃቷ ነው። እኔ የተቆጣችኝ ባንቺ ምክንያት ነው፣ እናትሽ የልጅ ሰርግ ያልጠራችኝ ትለኛለች። በእውነታው ሰርግ አልተጠራችኝ አልጠራቻትም። እኔ ደግሞ ምንም አድርጌሽ ነው እላታለሁ። ነገሮች ላስረዳት ብሞክርም ልትሰማኝ አልፈለገችም። ሂጂ ወደ ቤትሽ፣ እንደ እንደፈለግሽ መኖር ትችያለሽ። እኔ አያገባኝም። ልጄ ደግሞ ቤትሽ ትወጣልሻለሽ፣ ትለኛለች። ይቺ ልጅ ናት በእውነታም ያጣላችን እና ወደ ቤት እያለቀስኩኝ ሄድኩኝ። ከዛ ስደርስ ይቺ ያጣላችን ልጅ ከቤት ወጥታ ሄደች። አሁን ምን ላደርግ ነው አልኩኝ። እጨነቃለሁ። አንድ ልጅ ደግሞ እዚህ ትምህርት ቤት አለ፣ እዚህ መማር ትችያለሽ ይለኛል። መግደኛ በሰዎች ችግር የለውም። ከቤትሽ ወታ ልጅቷ ያው ያጠላችን ያልሻለች ከቤታችሁም ወታ መሄዷ ከህይወታችሁ እንደምትወጣ ያች ልጅ የሚያመላክት ነው። አንቺ ደግሞ ትምህርት ቤት እዚህ መማር ትችያለሽ ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ሌላኛው ያው እች ልጅቷም ከህይወታችሁ እንደምትወጣ ነው የሚያመላክትሽ። አንቺ ለቅሶ ደስታ ነው፣ ለቅሶ ደስታ ነው የሚያመላክተው። ያችም ያችም ሴት አልጋ ላይ ጋደም ብላ ነው አንቺ ለተናገራት ሄድሽ እና የሆነ ቅሬታ እንዳላት አልጋ ለሱ ጸጋ ነው። ቆንጆ አልጋ ጸጋ ትዳርን ነው የሚያመላክተው። ግን ያቺ በመሀላቸው የገባችው ሰው ከእናንተ ህይወት እንደምትወጣ የሚያመላክት ነው። ያው አንቺ ለቅሶ ግን ደስታ ነው። ከዛ ስትመለሽ እያለቀሽን ነው የተመለሽው። ጸብ ደግሞ በህልም ጸብ ደግሞ ፍቅር ነው። ስለዚህ የሆነ ነገሮች እንደሚስተካከሉ በእናንተ ያችን ደግሞ ያጣላቻችሁ ደግሞ ከህይወታችሁ እንደምትወጣ የሚያመላክት ነው እና ጥሩ ነው በጣም መልካም አመሰግናለሁ ስለፈታሽልኝ። እሺ አላዛር፣ ከደቂቃ አምስት ከሀምሳ በኋላ ያለው አይሰማም ቪዲዮ እና አልፎ አልፎ ሰር ቪዲዮ ላይ ድምፅ አይሰማም። እረ ተው፣ ሁሉም ላይ ነው እንደዛ። እስኪ ቼክ አደርገዋለሁ። እሺ እንደተመቻችሁ ተስፋ አደርጋለሁ። ለዛሬ ይህን ይመስል ነበረ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ የደውል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናልኝ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ኮሜንት ላይ ማግኘት ትችላላችሁ። ሼር አድርጌዋለሁ። እዛ ውስጥ ማግኘት ትችላላችሁ። ሰብስክራይብ አድርጉ። ላይክ ማድረጋችሁን ደግሞ አትርሱ። ላይክ አድርጉ ስትጀምሩ ቪዲዮ። መልካም ጊዜ